እኔ ሌስእስ ወደ ዛሬ ቪዲዮ እንሄዳለን የጓደኛችሁ ስም ከዚህ ውስጥ ካለ ግዴታ ይሄን ምግብ መጋበዝ አለበት ዮናስ ማህሌት

እኔም ጥቁር ነኝ። እኔም ጥቁር ስለሆንኩ አያስቅም። የሚያስቁን እንስቃለን። ፒኦቪ ዴቲንግ የቤት ልጅ የቤት ልጅ ስትቀጥር አሁን ሰው ላድርግ አንቺ ቤት ልጅ ነኝ እንደዚህ ከዘር ነው በእናት ነው አባት ነው የወጣው አርጎ ይሰራል አጅሪ ልካኝ እንደምታሽከረሙ ወላሂ፣ ስለሌላ ሰው የምታወራ ነበር የመሰለኝ። ያው በማንም አልወጣሁም እንዴ፣ በከመሬት ዱብ ያለ ይመስልሽ። ለቀልድ ያክል ለቀልድ ነው። አዶና ያድን እሺ ወንዶች ከጨነቃቸው አክሰፕት ዩርሰልፍ ቢ ኦኬ። ሴጋ የምታች የምታቀም በቀቀ ምንድን ነው? ቆይ ምንድን ነው የሚመጣው? ማን ነው የሚመጣው? ማን ነው እሱ የጠራው ሰውዬ ማን ነው? ማን ነው ስጋጃ ምናምን ያለው ሰውዬ ማን ነው? ማለት ምንም ከቴክኖሎጂ ጋር እየሄድኩ አይደለም። ይሁን ወደኋላ እየቀሩ ያለው ኋላ በጣም አላውቅም። ብቻ ግን ማለት ነው ችግር ይምታክ ችግር እያሯሯጠ ከዚህ ሞቃዲሾ አድርሶ በሞቃዲሾ አድርጎ ወደ ድባይ አልፎ ማለት ነው ማዳጋስካር ላይ ይበል መሞሽለጥ ነበር። ከስራ መሰረቱ ግሽልጥ አድርጎ የሚያነሳለን የጥፋይ ዚህን ሰውዬ እንትን አንተ ምንድና ምትለን ምንድና ምትለን አንተ አልገባህም እንጂ በአራት ዓመት በአራተኛ ክፍል ምናምን ያልከው እኮ ማለት ነው። በዛ ሰዓት እዚህ ላይ የምመስላችሁ። እስኪ የአዶኒም ብሮድካስት ያያችሁ፣ የወቸው ጉድ ላይ የቀረበውን ብሮድካስት ያያችሁ፣ በቃ ሌላ ታሪክ። በቃ እኔ ሰውየው ጤነኛ የማይመስለኝም። አላ የሆነ የሚያወራው ነገር ከማህበረሰብ ወጣ ያለ ነገር። በቪዲዮ ፈታ ዘና እያላችሁ እንደሆነ ይገባኛል። ስለዚህ ሰብስክራይብ እያደረጋችሁ ሰብስክራይብ፣ እስኪ ቀዩን ነገር ነው አያቃጥልም። ሰብስክራይብ እያደረጋችሁ ጋይስ እሺ፣ ወደ ቀጣይ ቪዲዮ እንሂድ። በልጄ ደህና ደህል? እሺ አባዬ ደህና ደህል። አባዬ ወይ እዛ ቁም ሳጥን ውስጥ ሁሌ ማታ ማታ ድምጽ እሰማለሁ እ ስማ የትምህርት ቤት ክፍያ ስንት ነበር? ዘጠኝ ሺህ ስምንት መቶ አስራ ሁለት ። አይ በሳምንት ነው። ይሁን ያው እኔና እናትህ ከተፋታን በኋላ ፍርድ ቤቱ አንተን ለኔ ወሰነ። ከዛ እኔ አንተን ለማሳደግበት ዘጠኝ ሺህ ስምንት መቶ ብር በሳምንት ምን ትምህርት ቤት ነው?

ይመችው ዶክተር ማለት ይሄ ነው በቃ እንዴ! ቀድሞ ከስራ በፊት ያስተምራል። አንቺ ትንቀሳቀሽ እንደዚህ ነው የምትኝ። ይመች ዶክተር፣ ይመች ዶክተር፣ ይመች ደብሊ ዶክተር ደብሊ። እስኪ አሁን ደሞ ወደ ቀጣይ ቪዲዮ እንሄድ። ቶሚ ቶሚ፣ አወራኝ እንጂ ምን ፈለግሽ? አስረዳኩ እንደዛ ህይወቴን አመሰቃቅልሽ።

ያው እየሳቅንም ቢሆን ዛሬ እዚህ ላይ ሊበቃ ነው። ያው ቪዲዮ እንዳጠረባችሁ አቃል ያው ያጠረበት ምን ጋር ትንሽ አካውንቱም አዲስ ነው፣ እኔም አዲስ ጀማሪ ስለሆነ ትንሽ ቪዲዮን አሳጥሬ ልቀቀው ብዬ ነው። ያው ትንሽ ፈታም ዘና እንዳላችሁ ገብቶኛል። አቃሉ ትንሽ ፈድ ነኛ ንግግር አያምር ንግግሩ አያምር ስራ አያምር ሆነምን ግን እኔም ቲክቶክ ላይ ሜንሽን ማድረግ ከፈለጋችሁ እና ይሄ ኔ አካውንት ሜንሽን እያደረጋችሁም ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።